ጎበዝ ሰፖርት አድርጉ። ፈርስት ጊፍት ስ ትሪፕል የኔ ቤተሰቦች ፍ ጌም ሲጀምር እየፈልካችሁ እንዳትቀንሱ ባቸሁ የምትወዱኝ የምወዳችሁ የምታከብሩ ማከብራችሁ ታብታብ እያደረጋችሁ ፈርስት ጊፍት የትሪፕል ነው። አበባ ስትልኩ ባህርዛት ይሆናል። ቦንቦሊኖ ስትልኩ ዳቦ ይሆናል። ኮፍያ ስትልኩ ደግሞ ብርድ ልብ ይሆናል። እንደዛ ነው እንግዲህ ሲስተሙ የሚሰራው መሰለ በቀን ስንት ቪዲዮ ነው የምትቆስት? አራ ጌፍተር አርሊ ስር ደረሰች ቃል እየኔ ቤት ማድረግ እና ማለት ነው፣ እኔ ቤት ምናምን እያለ ይመጣልኛል። ደንበጭ እኮ ስድስት ነው የሚረቅ ደንበጭ ስድስት እና ይሄ እኮ በዚህኛው አካውንት እኮ ምንም ችግር የለብኝም። በዛኛው ነበር በቀን አንድ ምናምን ፖስት ማድረግ ነው አይ እንደዛ ምን እኮ ተሆነልን ነው? መቼ በሳምንት በሳምንታ አንዴ አድርጌ ስመች ሰሙኝ ብለን። አዎ አይለም እንት ነው እኔ ከፈለኩኝ ማለት ነው አስራ ምናምን በቀን ፖስት ማድረግ ይችላል። አያልቅም እኔ ቪዲዮ። አይ ማሙኔ ነው ነው ነበር ኤዲት ራሱ እንደዚህ እንደዚህ። አረ ቃሌን አግዟት ቤተሰብ ባካችሁ። አረ ባካችሁ አግዟት። ምን አይነት ያልተገረዘ ቤተሰብ እንዳለኝ ፈስታባ ሙሉት እስቲ ተውዛዝተው የማንም ውርጋት ዝም ብሎ እንትናት በላቸው እና እንዴት አይረዱም? ከብቶች አረካቸው። ዝም ብሎ ምን አባሽ ነው ነገር በዚህ ከዘራ

እንደጠፋህ እንደተዳፈነ እንደተዳፈነ። እኔ እኮ አይደለም ሌላ ሰው ነው መጥቶ በብሎካታ አድርገኛለህ። ወየ ደንበጭ፣ ማን ነው ማን ነው ፈጤን ያንገራገረ ድድ ማስጫ ማስጫ ነው።